ቀውስ ቡላላ ነበረና 2017 ላይ ትልቅ አደጋ ነው የተከሰተው። ትልቅ ጫና ነው። ይህን ሰው የምን ብንሰራ መፍትሄ ማድረግ ይቻላል የሚለውን ነገር ከዞን ጋር ከዞን የፊት መራርም ከወረዳም ከማህበረሰቡም ጋር በመነጋገር የመፍትሄ ሀሳቦችን በማንጠር ሁለት ተግባር የተገባበት ሁኔታ አለ። እንግዲህ ሁለት ጉዳዮችን መፍትሄ ማድረግ አለብን ብለን ነው የገባ ነው ማለት ነው። አንደኛው በእኛ የምንችለው በዞን ደረጃ አስተባብረን እንደ ወረዳ አስተባብረን የምንችለው ማቋቋም መቻል አለብን በሚል ከነበረበት የአንድ ቦታ ላይ አመሻሽተን ቤት እንዲሰራ የማድረግ ስራ ተሰርቷል። ኦልሞስ ዘጠና ቤት አካባቢ ነው። ያ ኦልሞስ ዘጠና ቤት ማለት ቀላል ቤት አይደለም። የኦልሞስ አሁን ላይ ባለው ያው ማጠናቀቅ ተችሏል። የተወሰኑ የፊኒሺንግ ስራዎች ብቻ ናቸው የቀሩት። በተጠናቀቁ ቤቶች ላይ ሰው ገብቷል። አይ ስድስት ጀምሮ ያጠቃን ያጠቃን ነበረው ዘንድሮ ግን በደንብ ለውጥ አግኝተናል። ያገኘነበት ለውጥ ምንድነው? ሰው ይሄ ሰው አሁን የሚታየው ቤት አንድም ሰው በየዘመዱ በየዝማዱ ነበር። አንዳንድ ልጆቹን በትኖ ሚያስቀምጠ ነበረው በትኖ ሚያስቀምጠ ነበረው። ግን አሁን ፈታ ብሎ ተዘናንቶ በቤቱ አባቱን እናቷ ልጇን አቅፋ የተኛች ነው። እግሯን ፈተ አባትና እዚህ የምስራቅ ጉራጌ ድጋፍ አድርጓል። ይህ ዘጠና ቤት ሲሰራ ማለት ነው የማረቆ ልዩ ወረዳም በተመሳሳይ ድጋፍ ያደረገበት ነውና ያው በዚህ አጋጣሚ ማመስገን እንፈልጋለን። የሌሎች ወረዳዎች እኛ እኛ መዋቅር ውስጡ ያሉ ሌሎች ወረዳዎች ከተማ አስተዳደሮችም በተመሳሳይ ያደረጉት ድጋፍ ቀላል አይደለም ማለት ነው። ሶ ይሄን እኛ የዞኑም ወረዳውም ይሄን አስተባብሮ ከሰራ በኋላ ግን ይሄን አይቶ ደግሞ ዩሮፒያን ዩኒየን ደግሞ ይሄን መጥቶ በማየት ይሄን ጅምር ስራ በማድነቅ ተጨማሪ ስራ ደግሞ እኔም መስራት አለብኝ በሚል ኃላፊነት ወስዶ ወልመስ 22 ቤት ለመስራት ያው ዛሬ የቦታ ርክክብ አድርገናል። እሱ ደግሞ ተጨማሪ ሀብት ነው የሚሆነው ለድርጅቱም ዩሮፒያን ዩኒየን አጠቃላይ ይሄን ላስተባብረ ለክልልም ክልልም ሚና በጣም ትልቅ ነውና አጠቃላይ ያለው ማህበረሰቡንም አመራሩንም ያው ማመስገን እንፈልጋለን ማለት ነው። ማፈሰስ ጋር ተያይዞ ያው በወረዳ መዞንም በክልልም የሚቻል አይደለም ትልቅ በጀት የሚፈልግ ነው። ይህን ደግሞ የመንቀሳቀስ ጎን ለጎን መንቀሳቀስ መቻል አለብን በሚል እስከ ፌዴራል ድረስ እንቅስቃሴ ተደርገዋል። ያው እሱም የምላሽ የተሰጠበት ሁኔታ ነው ያለው። ደግሞ ይህ ማሽን ይው ከገባ 15 ቀን ነው፣ 15 ቀን ነው አሁን እናድራለን ብለን እንኳን እርሻ ያረስነ ነው በ6 አመት 2006 አመት ድረስ ያለቀቀነው መሬት አሁን ያረስነው ነው መሬቱ እንበላዋለን ብለን የተሰራ ነው አሁን ይህን መሬት ያረስነ ነው አርሰን እንጠቀመዋለን አሁን አልহামዱሊላ የነ ለውጥ ማህበረሰቡ አሁን ከጎርፍ ችግር ከጎርፍ ስቃይ ከጎርፍ ሀሳብ ወጥቶ ወደ እርሻ ልማቱ ራሱን ወደ መቀየር ስራ ይገባል የሚል ትልቅ ተስፋ ማህበረሰቡም ሰንቀዋል። እኛም ወደ ሌሎች ልማቶች ላይ ፎከስ አድርገን እንግዲህ ትልቀው ስለሆነ ሞር ርብርብ ስናደርግ የከረም ነው። እንግዲህ እዚህ ላይ ነው፣ ባሳለፍነው በጀት አመት ማለት ነው፣ በሙሉ አቅማችን ደግሞ ወደ ሌሎች ስራዎች እንደበተናቀም ይፈጥራል የሚል ሀሳብ ለማን